ኢየሱስ ሆይ ከአገራችን ሂድል ሂድል። ሰዎች ኢየሱስን በብዙ ምክንያት ለምነውታል። ማረኝ፣ ዓይኔን አብራልኝ፣ ልጄን ፈውስልኝ፣ ሙት አንሳልኝ ብለው የጮው ብዛዎች ናቸው። የጌርጌሴኖን ሰዎች ግን ጌታን በአንድ ላይ ተሰብስቦ ከአገራቸው እንዲሄድላቸው ለመኑት። ኢየሱስ ሆይ ውጣልን፣ ኢየሱስ ሆይ ሂድልን፣ ኢየሱስ ሆይ አትድረስብን፣ ኢየሱስ ሆይ አትምጣብን የሚል ድምፅ እያሰሙ ተረባረቡበት። ውጣልን ያሰኛቸው ሁለት ጋኔን የያዛቸው ሰዎች ከላያቸው አጋንንቱን አውጥቶ ወደ አሳማ መንጋ እንዲገቡ በፈቀደ ጊዜ አጋንንቱ አሳማዎቹን ወደ ገደል እንዲገቡ ስላደረጉ ነበር። ጌታችን አጋንንቱ ወደ አሳማ መንጋ እንዲገቡና ገደልም እንዲሰዷቸው በመተው ትልቅ መልእክትን ለሰው ልጅ አስተላልፎ ነበር። አጋንንቱ ወደ አሳማው ከመሄዳቸው በፊት ሁለት ሰዎች ላይ ነበሩ። እነዚያ ሰዎች ላይ ቢቆዩም ግን ሰዎቹን ወደ ገደል አልከተተዋቸው። ልክ አሳማዎቹ ላይ እንደሰፈሩ ግን ወደ ገደል ጨመሯቸው። ክርስቶስ በዚህ ያስረዳን፣ እኔ በቸርነቴ ባልከለክለው ሰይጣን በእያንዳንዳችሁ ላይ ያለው ዕቅድ በቅጽበት ወደ ገደል እስከ መጨመር የጨከነ ነው የሚል ነው። ሰዎቹን ገደል እንዳይሰድ የከለከለው እሱ ነበር። ዛሬም እኛ ከአፋፉ ላይ ሆነን ወደ ገደል ያልወረድነው ከእግዚአብሔር ምሕረት የተነሳ ነው። ሰይጣንም እንኳን በሰው ልጅ ላይ ቀርቶ በአሳማ ላይ እንኳን እንደፈለገ የመስፈር ሥልጣን እንደሌለው በዚህ ታሪክ ተረዳን። የጌርጌሴኖን ሰዎች ግማሾቹ ጌታችንን ስለ ኃይሉ በትህትና ፈርተውት፣ ግማሾቹ ደግሞ በአሳማዎቹ መሞት ተበሳጅተው ክርስቶስን ውጣልን አሉት። ክርስቶስ የሰው ልጅ ከሚሰቃ ጊዜያዊ ንብረት ቢጠፋ ይሻላል ብሎ ቅድሚያ ሲሰጥ፣ ሰዎች ደግሞ ንብረታችን ከሚወድም ሁለት ሰዎች ጋኔን ቢጫወትባቸው እንመርጣለን ብለው ውጣልን አሉት። አሳማ ቆሻሻ እንስሳ ነው። በግዕዝ ህሱም ሐሳማ ማለት አስቀያሚ ማለት ነው። ቆሻሻ ወዳዱ ሴይጣን ወደ ማደሪያው ገብቶ ህዝቡን በጌታ ላይ አሳመጸ። ህዝቡም ኢየሱስ ሆይ ሂድልን አሉት። ጌታ ሆይ ቶሎና ተብሎ ለሚዘመርለት ጌታ ሂድልንን አዜሙለት። ወዳጄ አንተስ? አፍ አውጥተን እንበለው እንጂ እኛም ጌታችንን ብዙ ጊዜ ሂድልን ብለነው እናውቃለን። ክርስትና በአፍንጫ ይውጣ ብለ አታውቅም? ያም ባይሆን መንፈሳዊ ነገር ማሰብ ወይም መዝሙር መስማት የማትፈልግበት ቀን ወይም ቃሉን ማዳመጥ የምትሸሽበት ቀን የለም። ዛሬ ሲቅርብኝ ብለህ ከልብ ሀገር ኢየሱስን እንዲሄድል የለመንክበት ቀን፣ በቂም በቀል ልብ ቆስሎ አኩርፈ የይቅርባዩን ጌታ ስሙን መስማት የጠላየበት ዕለት የለም። ነጋዴው ከንግዱ ላይ ኢየሱስ ዘወር ቢልለት አይጠላም። ኢየሱስ ከመጣ ገደል የሚጨምራቸው ብዙ ቆሻሻ ሥራዎች ያሉበት ሰው ጌታን ከሥራው ቦታ ዞር በልልኝ ይለዋል። ሌብነት፣ ማሟረት፣ ጥንቆላ፣ ዝሙት፣ ሙስና የሚባሉ አሳማዎችን ገደል እንዳይገቡ ለመንከባከብ ስንል የናዝሬቱን መድኃኒት ዘወር በልልን ብለን የተማጸን ብዙዎች ነን። እንደፈለግን ለመኖር ከቆሸሸ አሳማ ጋር ለመዋል መርጠን በሀገራችን ላይ አጋንንት ሲጨፍሩ ሳያስከፋን የጌታችንን መምጣት ግን ያልፈለግን ብዙዎች ነው። ከእኛ መካከል እንደ አሳማ የከፋ ልማዱና ሱሱ ወደ ጥልቅ እንዳይወረወርበት ፈርቶ የሚሸሽ ስንት አለ። የጌታችንን ቃል ለመስማት የማንፈልግ፣ መንፈሳዊ ነገር ስንሰማ ጆሯችንን የምንደፍን፣ ይድልን እባክህ ብለን የምንለምን ስንቶች ነን። ጌታ ሆይ ክፋትን መርጠን ከሀገራችን ሂድልን፣ ከቀያችን ውጣልን ስላለህ አትቀየመን። በሽተኛ ሲነጫነጭ ክፉ የሚያናግረው በሽታ ነው እንደሚባለው፣ ክፉ የሚያናግረን ኀጢአታችን ነውና አትቀየመን። የኀጢአት ፍቅር እንደ አሳማ ፍቅር ከባድ ነው። ሽታው ቢከረፋም እኛ ግን ለምደነዋልና በቀላሉ መላቀቅ አቅቶናል። አንተ ግን ሂድልን ብንልህም አትስማ። አሳማ ኀጢአታችንን ከሚፈትኑን አጋንንት ጋር ወደ ጥልቁ ጣልልን። ያን ጊዜ ነቢዩ የተናገረው ቃል ይፈጸማል። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኀጢአታችንን በባሕሩ ጥልቅ ይጥለዋል። ሚልኪያስ 7፥19።